ወይኔ በላቸው ሳይሆን ወይኔ ብሩኬ ነው። እንግዲህ ምንም ማድረግ አይቻልም። ቻለው ፋሲል ማን ነው፣ ምንድን ነው የሚለውን በደንብ ነግራችኋለሁ። በመጀመሪያ ግን ለሀይ ብዬ ቀለበት የተደረገው መቼና እንዴት ነው? እንግዲህ በብሩኬ ቤት የተለቀቀውን ቪዲዮ ሁላችሁ ማየታችኋል ብያስባለሁኝ። ፋሲል ካሜራውን ይዞ መጥቶ ደቅ አድርጎ ከሀይሚ ጋራ ግንኙነት ነበረ ለዛውም ደግሞ ከአንድ ዓመት በላይ ሲቀጥል ደግሞ ቀለበትም ጭራሽ አርጌላት ነበረ ብሎ መጥቷል። ከዛ በላይ ግን እኔ በጣም ያዝናናኝና ያሳቀኝ ማለት ነው በተደጋጋሚ ለሀይሚ ምን ይላታል፣ በቃ በዓል እየመጣ ስለሆነ የግድ ወደ እኔ መምጣት አለብሽ። እንዲኔ በዓል ሲመጣ የማቀው አንድ ሰው አስቤዛ ይገዛል፣ ዶሮ ይገዛል፣ በግ ይገዛል፣ ሽንኩርት፣ የተለያዩ ነገሮች ይገዛል። እና ታዲያ ሀይሚ ቆይ ምን ሆነው አስቤዛ የሚመስልህ አቶ ማነህ? ወይኔ ስሙ ራሱ ሊጠፋ አይነው። እውነት እና እኔ በጣም ነው ያሳቀኝ እዛ ጋር ማለት ነው። ሀይሚ አስቤዛ ትመስላለች እንዴ? አስቤዛ እኮ አይደለችም ሰው ናት። ሲቀጥል ደግሞ ቤተሰቦች ለሁላችሁም መናገር የምፈልገው ነገር የሀገራችን ሰው እህልን አላምጦ ነገርን አዳምጦ የሚል ነገር አለና ብዙዎቻችሁ እንድትረበሹ አልፈልግም። በመጀመሪያ ደረጃ ሀይሚዬን ጠንቂቂ አውቃታለሁ የምትሉ ሰዎች ካላችሁ እንድትረበሹ ወይንም እንድደነግጡ አልፈልግም። ሲጀመር ሀይሚን ከመጀመሪያ እስካሁን እናቃታለን በደንብ ማለት ነው እኝና በመቼው ሰዓት ነው ደግሞ ከዚህ ልጅ ጋር ቀለበት ያደረገችው ፍቅር የጀመረችው? ሲጀመር ቡታጅራም እያለች ትንሽዬና ከቤተሰብ ጋር ሆና ነው የምናውቃትኝ አዲስ አበባም ስንመጣ ደግሞ ከቡራ ጋር ተነጋግረው ነው የመጡት። ቡራ እና እሷ ልክ እንደመጣች የተወሰነ ነው ኤፊ ከቆየችው፣ ከዛ ቤት ተከራይታን የወጣችሁ ለራሷ ማለት ነው። ያንንም ደግሞ እያንዳንዱን ነገር ያገዛት ቡራ ነው እንደምታውቁት ማለት ነው እና በመቼው ጊዜ ነው ፋሲል ቀለበት ያደረግህላት? በመቼው ሰዓት ነው? ሲቀጥል ደግሞ እንደው ቀለበት አርክህላትስ ቢሆን እስካሁን የት ነበር? ምን እየሰራህ ነበር? የማንጎ ፈሬ ታበጥራለህ ከቡራ ጋር እስካሁን እስከዚህ ደረጃ እስከምቀጠል ድረስ የት ነበርክ? እና ዛሬ እንግዲህ እኔ በጣም ነው ያስገረመኝ የቡራ ማለት፣ አሁን ለምሳሌ ቡራ ተጠርቶ እኔ ለሀይሚዬ ቀለበት አርጌላት ነበረ፣ ለአንድ አመት ያክል ወይንም ከዛ በላይ እየዋሸች ነው ከኔ ጋር ግንኙነት ነበራት ምናምን ሲል ኢቪን፣ እንኳን ሀይሚ እንደዛ ብላ ነው ለቡራ የነገረችና። ምንም ነገር አላለም። ወንድሜ እስኪ ስልክ እንስጠኝ ብሎ ስልኩን ተቀብሎ ሃይሚን ተከትሎ ነው ሄደው። ይሄ ማለት ለሃይሚ ምን አይነት ክብር እንዳለው፣ ሀይሚ እንድትጎዳ ወይም በሰው ፊት እሷን የሆነ ከፍ ዝቅ ያለ ነገር መናገር አልፈለገም በጭራሽ። ወይንም ጠንቅቄ አቃታለሁ ብሎ ስለሚያስብ ኦር ደሞ እሷን ከአደጋ ወይም ከሌላ ነገር እንዲከላከልላ ስለፈለገ ብቻ ያን ነገር ነው ያደረገው። ነገር ግን ቤተሰቦች ማወቅ ያለባችሁ ማለት ነው ይሄ ነገር ሪል እንዳይመስላችሁ፣ ሪል አይደለም። ለምን እዚህ ጋር ሀይሚየን እኛ ራሳችን በደንብ ነው ጠንቅቀን የምናቃት እንደዚህ አይነት ልጅ እንዳልሆነች። ቀለበቱን ያረኩት ይህ ሰው ፊት ስለሆነ እንዳታፈርፍ ብዬ ነው ምናምን ብላ ነው መስ የሰጠችው ለፋሲል ነገር ግን ሰው ፊትም ቢሆን ሀይሚ በክብሯ ወይንም ያልፈለገችውን ነገር ማንም ሰው ቢሆን አያደርግም ያልፈለገውን ነገር ማንም ሰው አያረግም እንግዲህ ያው ዩቱብ ላይ እንደምታውቁት ፕራንክ ካልተሰራ ዩቱብ አይንቀሳቀስምእና ና ፕራንክ እየተሰራ ነው መሰራቱ ይሁን ግን እኔ ለሀይሚ የምናገረው ወይንም የምመክራት እንዳት ምን አለመስላችሁ ፕራንክሽን አታዘግይ ወይንም አታቆይ የአንድ ቀን የሁለት ቀን ፕራንክ ከተሰራ በቂና በቂ ነው ለምን ከዚህ በፊት ብዙ ጊዜ እንደዚ አይነት ፕራንኮች ተሰርተው በመካከላችሁ ክፍተት ተፈጥሯል። ብዙ ነገር ተፈጥሯል። መኮራረፍ አለ፣ ስልክ አለ፣ መነጋገር አለና ያ ያ ነገር እንዳይመጣ ፕራንኮ ማዋል ማደር የለበትም ብዬ ነው ማስበውኝ። እንዴ እውነት ቢሆን እኔ እንደውም ቡራ እኔ አላቅም ከልጁ ጋር ይደባደባል ሁላ ብዬ ነበር የጠበቁት። ግን እሱ በትግስት ነበረ ነገሮችን ሲፈታ ሲጠይቅ የነበረው። ሀይሚ እንደዚህ ያክል ቀለድ ሽቢ ማለት ነው ወይንም ይሄን ነገር አድርገሸዋል ብሎ ከሃይሚ ነው በደንብ መጠየቅ የፈለገው። ልጁ ጋር ምንም አይነት ነገር ግጭት መፍጠር አልፈለገም፣ ከሃይሚ ጋር ምንም ነገር ግጭት መፍጠር አልፈለገም። ብቻዋን አረጋግቶ ምን እንደተፈጠረ ምን እንደሆነሽ ለመጠየቅ ሃይሚ ነው ተከትሏት ሄደው እና ሃይሚዬ፣ ያው ረዘም ያለ ፕራንክ ተወዳለች ማለት አጭር ፕራንክ አትወድም። በእርግጥ እዚህ ጋር የምትጨናነቁ የምታለቅሱ ልጆች አይቻለሁ። እንደዛ መሆን የለበትም ማለት የሚያለቅስ ሞጅ የለጠፋችሁ ልጆች አይቻለሁ ሃይሚ ከእሱ ጋር ቀለበት እንዳደረገች የፍቅር ግንኙነት እንደነበራት ቪዲዮ ላይ የተናገረችው ቡራን ለማሳመን ነው እንጂ ሪል ኖሯት ወይም እውነት ኖሯት አይደለም። ከልጁ ጋር ፍቅር ጀምራ ወይንም ፍቅር ኖሯት አይደለም። ይሄን ነገር ማወቅ አለባችሁ። ያው አሁን ለምሳሌ ቪዲዮ ሲለቀቅ ቡራ ያየዋል፣ ሙሉን ያዋል እና ፍቅር የለንም እኮ ምናምን ብላ ብስ ብትል እሷ ያ ነገር ፕራንኩ እንዳይከሽፍባት ስለፈለገች ስለሆነ እናንተ መጨናነቅ የለባችሁም። ከቻላችሁ ላይክ ሸር ሰብስክራይብ እያደረጋችሁ እና ሀይሚዬ በጣም ስማርት ናት። ማለት የምታደርገውን ነገር በደንብ ታውቃለች። ሕፃን አደለችም። ስለዚህ እናንተ መጨነቅ ወይም ማልቀስ የለባችሁም ብዬ ነው ማስበው። አንዳንድ ኮሜንት አንብብ ያሉ እናንተ ገብቷችኋል ነገሩ። ምክንያቱም ሀይሜ በመቼ ጊዜዋ ነው ቀለበት የምታደርገው? ኧረ በፈጣሪ እንዲሁ በመቼ ሰዓቷ ነው ቀለበት የምታደርገው? እንኳን ቀለበት ደረጃ የፍቅር ሕይወት እንኳን ከዚህ በፊት እንደሌላት እንዳልጀመረች፣ የነበራትም አንድ ነበር እሱም ደግሞ ስንታ ክፍል ሆና ነው ቦታ ጅራ ላይ የሆነ ክፍል ብቻ እዛ ሆና እየተማረች እያለ አንድ ሰው እንዳፈቀረች ተናግራለች። ከዚህ በፊት ማለት ነው ከቡራ ውጪ። አሁን ግን ከቡራ ውጪ ወደ ውጪ እኔ ፈልገው ቡራን ነው። በቃ አንተን ለጊዜው ቀለበቱን ያደረግኩልህ ሰው ፊት ስለነበር እንዳታፍር ብዬ ነው እንጂ እኔ አሁን አንተን አልፈልግም፣ ቡራ ነው የምፈልገው፣ ከሱ ጋር ነው መሆን የምፈልገው እያለች ነበር። ኢቭን እንኳን ከፋሲል ጋር ስታወራ ምንም እንኳን ፕራንክ ቢሆንም ከዚህ በፊትም ተናግራለች፣ እንደምታውቁት ማለት ነው ሀይሚ እኔ ቡራን ማጣት አልፈልግም። ኢፍን ትናንትና ሰምታችኋል አይደለ? እኔ ማለት በቃ ለእኔ ያስባችሁን ለእኔ ተቆርቆራችሁ ነው ያን ነገር የምትሉት የምትናገሩት። ነገር ግን ቡራ ማለት እኔ እኔ ማለት ደግሞ ቡራ በቃ በቡራ ደም ውስጥ እኔ ያለሁበት ያነበረ መልሷ ዩትብ ላይ የተለቀቀው ቪዲዮ አይታችሁ ከሆነ ማለት ነው። ምንም አይነት ችግር እንኳን አይደለም በሶሻል ሚዲያ የወጣ በሶሻል ሚዲያ ያልወጡ በጣም ብዙ ችግሮች አሉ። እነዛን ችግሮች እጅ ለእጅ ተያይዘን ፈተናቸዋል። እኔና ሀይሚን ምንም ነገር አይበግረንም። በጣም እኛ አሸናፊዎች ነን ብለው ሲናገሩ ነበር። እና በመካከላቸው እንኳን አይደለም ቀለበት ያህል ነገር ኖሮ እንኳን አይደለም የፍቅር ግንኙነት ጀምራ ቡራን ልደብቀው ቀርቶ ሲጀምር አታረጉም። ለራሷም ህሌ ራሱ ራሷ አይፈቅድላትም። ገባችሁ አይደለ? እንግዲህ የሀይሚ ቅመም ስራ ነው። በቃ ሀይሚ ወደ ስራዋ ተመለሰች። ወደ ፕራንክ ስራዋ ተመለሰች። ቡራን ፕራንክ እያደረገችው ነው። ፕራንክ ታርግ ስራ ነው ተስራ። ነገር ግን የዋላ ያደረ ባይሆን ጥሩ ነው። ኢቨን እንኳን ምግብ ሰርታችሁ ከኋላ ካደረ የሆነ ጣሙ ይቀይራል፣ እንደዚሁም ደግሞ ሽታ ያመጣል። ገባችሁ አይደለ በቡራና በሀይሚ መካከል ምንም ነገር እንዲፈጠር አልፈልግም። ያንን ነገር ታሳቢነት አርገሽ ሀይምዬ ብራንኩን አታዊ አታሳድሪ እንጂ ግድ ነው። ዩቱብ ስትሰሩ የግዴታ ፕራንክ ካልተሰራ ሌላ ምንም የሚሰራ ነገር የለም። ምንም ነገር የለም። ቤተሰቦች ሜቢ የፍቅር ቃጤማ ምናምን እየጎዘጎዛችሁ እየቀጠባችሁ ምናምን ልሰሩ ትችላላችሁ። እሱም ለአንዴ ለሁለቴ ነው። ከዛ ውጭ የሚታየው ራሱ እንደዚህ ያለ ነገር ነው፣ እና መስራታቸውን እደግፋለሁ። ነገር ግን ፕራንኩ መዋል ማደር የለበትም። ከቡራ ብትማሪ ሀይሚዬ፣ መልካም ነው ስልሽ፣ የአንድ ቀን ፕራንክ ነው የሚያደርግሽ። ከዚህ በፊት በእርግጥ በጣም ሄዶበት ነበረ። ሁለታችሁም ሀይሚም ቡራም ለረጅም ጊዜ ስምንት ቀን

ሰባት ቀን ምናምን ነበር ፕራንክ እየተደራረጉ የነበረው። ያ ግን በመካከላችሁ ክፍተት ይፈጥራል ሌላ ሰው እንዲገባ። ማለት እናንተ በእርግጥ ክፍተት አፈጥሩም እኮ፣ በጣም እጅ ለእጅ ትያያዛላችሁ ትዋደዳላችሁ። ግን ያ ነገር ለመጠቀም የሚጓጉ ሰዎች የሚሞክሩ ሰዎች ስላሉ ያ ነገር ድጋሜ መደገም ስለሌለበት አሁን ቡራ ሰሞኑን እያደረገ ያለው የአንድ ቀን ፕራንክ ነው፣ እና ዛሬ ቡራ አልተነገረውም፣ ነገ ይደገምና ከዛ በቂ ነው። ነገ አንድ ቻና ላይ ይለቀቃል ይበቃል ብዬ ነው የማስበው። በጣም ረጅም ፕራንኮች ያሰ ተሰለቻሉ ሁላ አንዳንድ ጊዜ ታግሳችሁ ብዙ ነገሮችን አርጋችሁ ትሰለቻላችሁ። ግን ያው በቡራ እና በሀይሚ መካከል የመሰላቸት ነገር የለም፣ ይህንን አውቃለሁ መቶ ፐርሰንት። እና ማለት የፈለኩት ቤተሰቦች አታስቡ፣ ብዙ አትጨነቁ፣ ስራ ነው ይስሩ፣ እኛም እናበረታታቸው እያለን ጉዞው ወደፊት በባይ